ሰብስክራይብ አድርጉ ፕሊዝ ማለት ነው። እኔ ዚ ዶች መቼም ሳልሰማ ሳ ላይ ስለማላወራ በጣም ደስ ይለኛል። እንግዲህ የሩታ ቤተሰቦች ቤት የአብርሃም ቤተሰቦች ሀያ አምስት ሰው ሆነው እንግዲህ የተለያዩ ዘመዶቻቸውን ይዘው እነ ሩታ ቤት ድግስ ተደግሶ ነበረ። እንግዲህ ቪዲዮ አይቀረጽም በመስከረም አስራ ስምንትም አልተቀረጸም ደብቀውታል። ለምን እንደሆነ አላቅም። ይኸው ስላልተመቼን ነው አሉ ቤተሰብ እንደዚህ በአማረ ሁኔታ ፏ ትን ይላል። እናንተ አንድ አይደሉም፣ አይጠያየቁም፣ ሰላም አይደሉም፣ ሩታ ተበድላል ትላላችሁ። ይኸው ቤተሰብ ፍቅሩን እንደዚህ እየገለጸ ነው። እናንተ ግን ብዙ ትላላችሁ እና በጣም ደስ ይል ነበር ትናንትና እንግዲህ ፕሮግራም ነበራቸው። ማለት ነው እነ ሩታ ቤት እንግዲህ የአብርሃም ቤተሰቦች በሙሉ እዛ ሄደው ዘመድ አዝማዱ ሩታን ሄዶ አይቷል። በጣም ነው ደስ የሚለው እንግዲህ እነ ኤልዳናዬም ይኸው እየገለጹት እነ ቡዛም እነ ጋሽዬ እና ደስታቸው እንደዚህ እየገለጹ ይገኛሉ። በጣም ነው ደስ የሚለው። ብዙ ሰው ታዲያ እያለቃቀሰ ተጣልተዋል ታረቁ፣ የምትሉት የት ጋ ነው የተጣሉት? እኔ እኮ አብርሃም ታደሰ ቤተሰቡ ጠዋት ማታዛ ነው ብያለውኝ። ጠዋት ገንፎ አይቀዘቅዝም ሩታ ቤት ሲደርስ አጥሚቱ ያለው ስለዚህ ቤተሰብዬ፣ ይሄው እንግዲህ መረጃ የሆናችሁ ይሄ ቪዲዮ ማለት ነው። በጣም ደስ ብሎናል። ኤልዳና የምሄን ቪዲዮ አንጥተህ ስላሰማሽን ቴንክ ዩ ሶ ማች፣ ስለተናገርሽ እውነት መነምናለች እንጂ አትበጠስም። ሌስ ጎ ግሬስ ፋሚሊዎች ላይክ ሸር ይድረስ። እኔ በጣም በጣም ደስ ብሎኛል። ከመላችሁ በላይ አብርሃምና ሩታ እንኳን ደስ ያላችሁ። ቤተሰብ እንደሆነ ሰላም ነው፣ አብረው እየበሉ አብረው እየጠጡ ነው። የሚዲያ ሰው ግን አጨብጫቢ ሆናችሁ እንደምትቀሩ ባለሙሉ ተስፋ ነኝ። ዛሬም ነገ ማስረግጨ ነው የምነግራችሁ። እኔ አብርሃምና ሩታ ባልና ሚስት ናቸው፣ አንድ ናቸው። ስራ ነው ስል ሩታን ሰደቤ ትላላችሁ። ሩታን እኔም የሚሰድብ አንደበትም የለኝም። እኔም ተሳዳቢ አይደለሁም። በጣም ጨዋ ወልዱ ጨዋ ያሳደ ፈለገኝ ለአንዳንድ ሰዎች ማለት ነው። ፍልጥ ለሆናችሁ ሰዎች እና ይህ ቪዲዮ ለናንተ ይድረሳችሁ ሼር አድርጉልኝ ይሄን ቪዲዮ። በነገራችን ላይ ለአንዳንድ ሰዎች ለማይገባቸው ሰዎች ማለት ነው። እና እኛም ደስ ብሎናል ነጋሽዬ፣ እነ ማሚዬ እንኳን ደስ ያላችሁ ብለናል በድጋሚ።